ጥር ባሻገር ነዋሪውን ከባድ ዋጋ እያስከፈለው ያለው የሁለት ዓመቱ የአማራ ክልል ግጭት ሁለት ዓመታትን ሊደፍን የተቃረበው የአማራ ክልል የትጥቅ ግጭት ባለፉት ሳምንታት መባባሱን ነዋሪዎች ይናገራሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውን እየገለጹ ነው። የሀገሪቱ ሁለተኛ ትልቁ ከተማ የሆነው አማራ ክልል ደግሞ አፋሳሹን የትግራይ ጦርነት የቋጨው ፊርማ ሳይደርቅ ያዝለቀቅ በሚል ግጭት እየታመሰ ይገኛል። 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራራ መከራና ተስፋ መቁረጥ ውስጥ እንዲገቡ እያደረጋቸው ይገኛል። የሰብአዊ መብት ድርጅቱ በክልሉ ውስጥ ከፍርድ ቤት ግድያ፣ ከሲቪሎች ላይ የሚፈጸም ጥቃት፣ ከህግ ውጭ ስርዓት አስገድዶ ስውር፣ የንብረት መውደምና ዘረፋ እንደሚፈጸም ይገልጻል። በክልሉ በግጭት ምክንያት ከደረሰው ውድመት ለማገገም 10 ቢሊዮን ዶላር መድርሶ ማቋቋም እንደሚያስፈልግ መንግስት በቅርቡ አስታውቆ ነበር። ምንም እንኳን ለ10 ወራት የዘለቀው የአስቸኳይ ጊዜ አዋጅ ግንቦት 28 2016 ዓመተ ምህረት ቢያበቃም ክልሉ በህግ ባልተራዘመ የአስቸኳይ ጊዜ አዋጅ ዲፋክቶ ስቴት ኦፍ ኢመርጀንሲ ስር እንደሚገኝ ባለሙያዎች ለቢቢሲ ተናግረዋል። ስማቸው እንዳይገለጽ የጠየቁት የሰብአዊ መብት ባለሙያ የክልሉ ቀውስ ሲገልጹ፣ ዘርፈ ብዙ ውስብስብ ይሉታል። በክልሉ የዕለት ተዕለት ማህበራዊ እንቅስቃሴ የተገደበ ሲሆን፣ ትምህርትና የሕክምና አገልግሎቶች መስተጓጎልን ጨምሮ በማህበረሰቡ በስጋ ኑሮ እንዲገፋ ተደረገ ተስተናግዷል ባለፉት ስድስት ወራት 148 እናቶች ከወሊድ ጋር በተያዘ እንዲሁም ሰባ ሰዎች ደግሞ በወባ በሽታ መሞታቸውን የክልሉ መንግስት አስታውቀዋል 4.2 ሚሊዮን ነዋሪዎች ወይም ተማሪዎች ወደ 60 በመቶ ያክሉ የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን በወላጆች ልጆቻቸው ወደ ትምህርት ቤት እንዲልኩ ከገንዘብ ቅጣት እንደተጣለባቸውም ይናገራሉ በአማራ ክልል የሚገኙ ከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 እስከ መስከረም 2017 ዓ.ም ድረስ በአምስት ሺህ በላይ ሴቶች ተደፍረው ወደ ሕክምና ተቋም መምጣታቸውን ይገልጻሉ። አሐዙ ግን ከዚህም ከፍ ሊል እንደሚችል ይገመታል። ባንድም ይሁን በሌላ መንገድ የግጭቱ ዳፋ ያልገባበት ጓዳ ያልነካው ሕይወት ማግኘት ከባድ እንደሆነ ነዋሪዎች ያነሳሉ። ጥንታዊ የላሊበላ ከተማ ቅርሶች ለመጎብኘት የሚመጡ ምዕመናንና እንግዶች ያሸበረቀው ከተማ ነበረች። ቱሪዝም ለከተማዋ የደም ስር ነው። አብዛኛው የህብረተሰብ ክፍል በቀጥታም ይሁን በተዘዋዋሪም በቱሪዝም ይተዳደራል። ይወዳደራል። ከ2012 ዓ ም ጀምሮ ግን ይህ ገጽታዋ ጥላ ያጠላበት ሲሆን በ2015 የመጨረሻ የተቀሰቀሰው ግጭት ደግሞ ይበልጥ ከተማዋን ወና በማድረግ የብዙዎችን ጉሮሮ እንዲዘጋ አስጎብኝዎችና ነዋሪዎች ይናገራሉ። ቱሪዝም ማለት የለም ማለት ይቻላል፣ አሁን ሁሉ ነገር ዝግ ነው ሲሉ ሆቴሎች ሰራተኞቻቸው መበተናቸው የሚናገሩት አንድ ነዋሪ ቱሪዝም ማዕከል አድርጋ ኑሯቸውን የመሰረቱ ሰዎች መተዳደሪያ እንደሌላቸው ይገልጻሉ። እንቅስቃሴው ቆሟል ማለት ይቻላል የከተማ ነዋሪ አስጎብኝውም ለከፍተኛ ችግር ተጋልጧል የሚሉት 165 አስጎብኚዎች ያቀፈው የቅዱስ ላሊባላ አስጎብኝ የማህበር ሊቀነ መንበር አቶ ወስታሉ ቀለሙ ወቅቱን የመከራ ጊዜ ይሉታል። ከ15 ዓመታት በላይ በአስጎብኝነት የሰሩት የሶስት ልጆች አባት የሆኑት አቶ ጸጋይ ተስፋ አስቆራጭ ነው። የሰው ልጅ ቆሞ ሲሄድ በልቶ የሚያደር ይመስላል። ወጥቼ ስገባ ባለቤቴ ገንዘብ ስጠኝ ትለኛለች። ከየት አመጣለው? ዝም ብሎ መናቆር ነው በማለት ያሉበት ሁኔታ ሲገልጹት፣ ሞት ይሻላል ይላሉ። ኑሮ መረኛል የልጄ ጉዳይ ሆኖብኝ ነው እንጂ መኖር አልፈልግም፣ አሁን ሞት ይፈለጋል በማለት ተስፋ ስለመቁረጣቸው ይናገራሉ። ለሌሎች እንተርፍ ነበር የሚሉት አስጎብኚዎች ካለፈው ዓመት ወዲህ ግን እርዳታ ፍለጋጃቸውን ለመዘርጋት እንደተገደዱ የሚያነሱት አቶ ስታሉ ስሜቱ ይጎዳል፣ ሞራል ይነካል ይሉታል። የደረሰባቸው ችግር በእንቅርት ላይ ጆሮ ገድፍ የሚሉት አቶ ጸጋይ ግጭቱ ባስከተሉት የኑሮ ውድነት የተገኘው ገንዘብ እንኳ ምንም መግዛት አልቻለም አሉ። የኑሮ ውድነት በጣም ጦፋል ሲሉ ዳፋውን ይገልጹታል። ሌላው የላሊበላ ከተማ ነዋሪ በታሪኳ ከተማ ላይ ያለው ሁኔታ ከቅም በላይ ነው፣ ሰው ሊሸከመው ከሚችለው በላይ ነው ብለዋል። ሌላው ቀርቶ የመንግስት ሰራተኞች ጾም አዳሪ ነው። የከተማዋ ላሊበላ አስተዳደር ቢጨንቀው ለፎይታ አንዳንድ ምርቶች እያመጣ በዱቤ እያከፋፈለ ነው ሲሉ ግጭቱ በኑሮ ላይ ያሳረፈውን ጫና ገልጸዋል። ላሊበላ ተደጋጋሚ ግጭቶች የሚካ በት ከተማ ስትሆን በአንድ ጊዜ በላይ ከተማዋና የአየር ማረፊያዋ በፋኖ ኃይሎች በቁጥር ስር መግባት በራራ ተስተጓጉለዋል። የከተማ ዋነኛ መለያ የሆነችው አብያተ ክርስቲያን ከባድ መሳሪያ ንዝረት ፍንጣሪ ስጋት እንዳደረባቸው የሃይማኖት አባቶች ለቢቢሲ ተናግረዋል። ላሊበላ ከተማ በኑሮ መሰረቷ አንጻር የባሰባት ሆነ እንጂ በሁሉም የክልል አካባቢዎች ኑሮ መራር እንደሆነ ይናገራሉ። ጠር 2016 ዓ ም በመንግስት ኃይሎች የጅምላ ግድያ በተፈጸመባት መራዊ ከተማ ነዋሪ የሆኑ የቤተ ክርስቲያን አገልጋይ መራዊ ደሞዛቸው 3000 ብር መሆናቸውን በመግለጽ ለመኖሩ እየተንገዳገሩ ነው ይላሉ። የጤፍ ዋጋ ከእጥፍ በላይ ስለጨመረ የሚናገሩት የስድስት ልጆች አባት መሠረታዊ የሸቀጣ ሸቀጦች ዋጋ መናር ኑሮን የማይገፋ እንዳደረገው ጠቁመዋል። ክልሉ በቅርቡ የሚከታተሉትና ስማቸው እንዳይገለጽ የጠየቁት የሰብአዊ መብት ባለሙያ አንድ ሸቀጥ ከአዲስ አበባ ወደ ባህር ዳር ወይም ጎንደር የሚደርስ ከሆነ በየቦታ የመንግስት ሚሊሻዎችም ሆነ ታጣቂዎች የሚጥልባቸውን ቀረጥ ምክንያት ነጋዴው ዋጋ እየጨመረ ነው ይላሉ። አንድ የባህር ዳር ነጋዴ ነጋዴው እንደ በፊቱ የተፈለገው እቃ ማስመጣት የለም። ምርት አንድ ወር ሁለት ወር ሊቆይ ይችላል፣ መንገድ ላይም ሊቆም ይችላል፣ ሊታገትም ይችላል። ይታሳቢ አድርገን የምንሸጠው ይላሉ። በዚህ ውጣ ውረድ መሀል ግብርና ኮሪደር ልማት መዋጮ ጨምሮ በመንግስት የሚጠየቁ ክፍያዎች ህይወትን ከዲጡ ወደ ማጡ ስለማድረጋቸው ይነሳል። ገዳጅ ያልነበረው የጤና መድህን ክፍያ በክልሉ ግዴታ ሆኖ በጥፍ ክፍያ እየተሰበሰበ መሆኑን ነዋሪዎች ተናግረዋል። የኑሮ ጫናው የበረታባቸው የሚባሉት የክልሉ መንግስት ሰራተኞች በተለይም የፋኖ ታጣቂዎች በተቆጣጠራቸው አካባቢ ለወራት ደመወዝ እንደሚቋረጥባቸው ይናገራል። መምህር በሁለት ተፋላሚ ኃይሎች ሽኩቻ መሀል መውደቃቸውን በመጥቀስም በደመወዝ መቆራ ጥ ምክንያት የቤት እቃቸው ሳይቀር እየሸጡ መሆናቸውን ይጠቅሳሉ። በፋኖ ኃይሎች በተያዙ አካባቢዎች የባንክ አገልግሎት የተቋረጠ ሲሆን እነዚህ አካባቢዎች የባንክ አካውንት የከፈቱ ሰዎች ወደ ሌላ አካባቢ ሄደው እንኳ ገንዘባቸውን ማውጣት እንደማይችሉ ይገለጻል። መንግስት በተቆጣጠራቸው አካባቢ ደግሞ የፋኖ ቤተሰብ በሚል ነዋሪዎች ንብረታቸው እንዳያንቀሳቅሱ ከማገር ጀምሮ ጥቃትና ዛቻ እንደሚደርስባቸው የሚናገሩም አሉ። በዚህም የህይወት ውጣ ውረድ መሀል ደግሞ ሰላማዊ ሰዎች ላይ የሚፈጸመው ግድያ ክልሉን የእምባ ምድር እንደሆነ በክልሉ የተለያየ ክፍሎች ነዋሪዎች የሆኑ ሰዎች ይናገራሉ። የሳትራት የሆነችው የአራት ወር ጨቅላም ቀኑ ሮብ ህዳር 2017 ዓ ም ህዳር 25 ቀን ንጋት ጀምሮ በሰሜን ሸዋ ዞን ሸዋሮቢት ከተማ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ተቀሰቀሰ። ከባድ መሳሪያ ከተማውን ሲያናጋት፣ ነዋሪዎች ከቤት መውጣት አልቻሉ ነዋሪዎች ናሪዎች በህይወታችን ለመትረፍ ከዚህ ቀደም እንደሚያደርጉት ሁሉ አልጋቸውን ጨምሮ ባገኙት ስርቻ ውስጥ መደበቅ ጀመሩ። በአምስት አባላት ያሉት አቶ ደመቀ ቤተሰብ ይህኑ ነው ያደረጉት። ተራራማ በሆነችው ቅንቦ ቸርች በተባለ ሰፈር መኖራቸውን ደግሞ ስጋት ከባድ አድርጎታል። የሚኖሩበት አካባቢ የከባድ መሳሪያ አረር እየወደቀብን ነበር። በቤት ውስጥ የነበረች አራስ እናት አራት ወር ጨቅላ ልጇን ይዛ ከሌሎች ቤተሰቦቿ ጋር አልጋ ስር ገብታ ተደብቃለች። በድንገት ቤታቸው ላይ ከባድ መሳሪያ ወደቀ። 3 ሶስት ሰዓት አካባቢ ድብል ልቅ አለ። ከባድ መሳሪያ በጣራ ገባ፣ የቤት እንጨት ጥሶ ወረደ። ቀጥታ መሳሪያው መሬት ላይ ሲያርፍ ቤቱ ጭስ በጭስ ሆነ። መታየት አልቻለም። እሪ ሲሉ ያለው ሁሉ የመሰለኝ በማለት ቅጽበቱን ያስታውሳሉ። አቶ ደመቀ ከነበረበት ተነስተው ቤተሰቦቻቸው የተደበቁበት ቦታ ሲሄዱ ስጋታቸው እውን ሆኖ አገኙት። የአራት ወር ጨቅላ ሕፃን በእናቷ አቅፍ ላይ ሳለች ባልጠነከረ የራስ ቅሏ ላይ በደረሰበት ጉዳት ሕይወቷ ወዳውኑ ማለፉ ይነገራል። ወዳውኑ ነው ጸጥ ያለችው ይላሉ አቶ ደመቆ። በህፃኗ ጭንቅላት የገባው ብርጭቆ ያክል ያሉት ብረት አረር ለሞቷ ምክንያት ሆኗል። ይህ ሲሆን ግን ራሳችን መጉዳታቸውን አላወቁም ነበር። ራሳቸውን ጨምሮ የሕፃኗናት ልጇ ያቀፈችው ክንዷ ቆስሏል። በሙሉ ዓለም በሚል ስም የወጣለት ጨቅላዋ በእናቷና በቤተሰቦቿ በቁልምጫ ማሚዬ ትባል ነበር። ነሐሴ 27 2016 ዓ.ም ምድር የወጣች ነፍስ ህዳር 25 2017 ዓ.ም በከባድ መሳሪያ የእሳት ራት ሆነች። የሕፃኗ እናት በውስጧ በጣም ስለተጎዳ አታወራም። በዚህም ወደ ዝም ታበዛለች። እንደተከፋችና ውስጧ እንደተጎዳ አውቃለሁ የሚሉት የቤተሰብ አባላቱ በዚህ ምክንያት ቤተሰቦቿ ሳታሰናብት ጠፍታ ወደ አረብ ሀገር መሰደዷን ተናግረዋል። ኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኩ በቅርብ ባወጣው ሪፖርት አስፈላጊነትና ተመጣጣኝነት መርሆች ባላከበረ የከባድ መሳሪያና ድሮን ጥቃት ሴቶችና ሴቶችን ህፃናት ጨምሮ በርካታ ሰላማዊ ሰዎች ጭካኔ በተሞላበት መንገድ ተገድለዋል ብለዋል። የፋኖ ኃይሎች ጥቃት የፈጸመው ከወጡ በኋላ በመንግስት የጸጥታ ኃይሎች የሚደርሰው የበቀል ብትር በስፋት ሪፖርት ይደረጋል። የመንግስት ኃይሎች ጥቃቱ ሲደርስባቸው አካባቢው ላይ ያገኙትን በመምታት መግደል አለ ብዙም ቦታ ተመሳሳይ ጥቃቶች አሉ ሲሉ አንድ የሰብአዊ መብት ባለሙያ ይናገራሉ። ክልሉ ለአምስት ዓመት ያህል ያስተዳደሩት የቀድሞ የውጭ ጉዳይ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው አብዛኛው የሀገሪቱ ጦር በአሁኑ ወቅት የሚገኘው በአማራ ክልል ነው ብለዋል። አየር ኃይሉም ምድር ኃይሉም ኮማንዶም ልዩ ኃይሉ የሚባለው ፌዴራል ፖሊስና የክልል ልዩ ኃይሎች በየጊዜው እየተጨመረ በክልሉ ወታደራዊ አገዛዝ የሰፈነበትና ከፍተኛ ውድመት እየደረሰበት ነው ሲሉ ሰላማዊ ሰዎች ላይ ጥቃታቸው የሚሰነዝሩም ይገልጻሉ። የክልሉ ማህበረሰብ በሁሉም አቅጣጫ መከራ ውስጥ መሆኑን የሚያነሱት የሰብአዊ መብት ባለሙያዎች አንድን ወረዳ ታጣቂዎች ይዘውት ቆይተው የመከላከያ ኃይሉ ሲገባ እነ ማን ከነማን ጋር ምን ያደርጉ ነበር፣ በሚል ህይወት የሚያስከፍል እርምጃ ይወስዳል በማለት እንደ አይነቱ እርምጃዎች በሁለቱም ወገኖች እንደሚፈጸም ይገለጻል። የፋኖ ታጣቂዎች በተለይ የአካባቢ አመራሮችንና ከመንግስት ጋር ግንኙነት አላቸው የሚላቸውን ኢላማ ያደረጉ ጥቃቶች እንደሚፈጽሙ ይናገራሉ። ባለፈው ህዳር መጨረሻ በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ከሰላሳ በላይ የመንግስት የስራ ኃላፊዎች በመገደላቸው የአይን እማኞችና የአካባቢው አስተዳደር ለቢቢሲ መግለጻቸው ይታወሳል። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ አቶ አርሼ ፀሐይ በየወረዳውና በየዞኑ ያሉ ካሬዎች በቀጥታ ከመከላከያ ጋር ተጠርፈው እኩል ተዋጊ ሆነዋል ያሉት እኛ ጋር ፊት ለፊት ነው የገጠሙት እነሱን እኛ ሲያገኙን እርምጃ እንደሚወስድ ሁሉ እኛም እነሱ ስናገኝ እርምጃ እንወስዳለን ይላሉ የእናት ምጥና ቤተሰብ ጭንቀት በአማራ ክልል የጤና መዋቅር ከመቶ የመንግስት ሆስፒታሎች ውስጥ 923 ጤና ጣቢያዎች እና 3725 ጤና ኬላዎች 882 አምቡላንስ እና 1500 የግል የጤና ተቋም ይገኛሉ ይሁን እንጂ በተለያዩ የክልል አካባቢዎች እየተካሄደ ባለው የትጥቅ ግጭት ምክንያት ከፍተኛ ቁጥር ያላቸው የጤና ተቋም ጉዳት ስላጋጠማቸው በክልሉ ያለው የጤና አገልግሎት ተናግቷል። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋም ፎረም ባዘጋጀው ሰነድ ከሐምሌ 2015 እስከ መስከረም 2017 ዓ ም ድረስ 969 የጤና ተቋም ጉዳትና ዝርፊያ ተፈጽሟቸዋል ብለዋል። ከአንድ ሺህ የሚበልጡ የጤና ባለሙያዎች ደግሞ ስራቸውን ለቀው ወደ ሌላ አካባቢ ተዘዋውረዋል አሊያም በግጭቱ ተገድለዋል። የድሮን ጥቃት ጨምሮ የጤና ተቋማት የጥቃት ኢላማ ከመሆናቸው ባለፈ የጤና ባለሙያዎች ፋኖን ታክማላችሁ በሚል ጥቃትና ዛቻ እንደሚደርስባቸው ይናገራሉ። ከዚህም ባሻገር በመድኃኒትና የህክምና ግብአት እጥረት እንዲሁም በእንቅስቃሴ ላይ የሚጣል ገደብ በደህንነት ስጋት ምክንያት ታካሚዎች ያለ ህክምና እየቀየሩ ነው ይላሉ። ጥቂት የማይባሉ አምቡላንሶች በመንግስት ኃይሎች አሊያም በታጣቂዎች ውስጥ ስለመሆናቸው ይናገራሉ። በሰሜን ጎጃም ዞን ውስጥ የሚገኝ ጤና ጣቢያ የሚያገለግሉ አንድ ባለሙያ በወረዳቸው አገልግሎት ሰጥ ከነበሩ ስድስት አምቡላንሶች ውስጥ አሁንም አንድ አምቡላንስ ብቻ አገልግሎት እንደሚገኝ ይናገራሉ። አቶ ገዱ አንዳርጋቸው ርዕሰ መስተዳደር እያሉ ጤና ላይ በተለይ በወሊድ የሚከሰት የእናቶችና ህፃናት ሞትን ለመቀነስ አንድ ወረዳ ከአምስት እስከ ስድስት አምቡላንስ እንዲኖር መደረጉን በማንሳትም አሁንም አብዛኛዎቹ መከላከያን የሚገሉባቸው ሲሉ ይከሳሉ። በሰሜን ሸዋ ዞን ኤፍራታና ግዲም ወረዳ ነፍሰ ጡር የሆኑ ወይዘሮ ብዙ ወርቅ ህክምና በጊዜው ባለማግኘታቸው የጨቅላ ልጃቸው ህይወት አልፏል። ምጥ ሲደርስባቸው አካባቢዎቹ ወደሚገኝ ጤና ጣቢያ ሄደው ተቋም ማዋል ባለመቻላቸው ሪፈር ቢባላቸውን ባፋጣኝ መሄድ አልቻሉም ነበር። ከመሻይ ከድም አጉል ሰዓት ሆናል የሚለው በአካባቢ ያለው የደህንነት ስጋት ይነሳል። ሁለተኛ ልጃቸውን ለመገላገል ከሶስት ቀን ምጥ በኋላ ሆስፒታል ቢደርሱም እንኳን ማርያም ማረችሽ ለመባል ግን አልበቁም። ሐኪሜ ቶሎ መተሽ ቢሆን ልጁ ምንም አይሆንም ነበር። አሁን ተጎዳሽ ልጁም ተጎዳሉኝ። ከወደ ውስጥ ሲወጣ ድክም ብሎ ነበር እንጂ ደህና ነበር በማለት ልጃቸውን ያጡት ቅጽበት የሚያስታውሱ ወይዘሮ ብዙ ወርቅ ምን ያደርጋል እንግዲህ ይላሉ፣ በጥልቅ ሐዘን። በጣም ደም እየፈሰሰን ነበር የሚሉት ባልተቤታቸው ወይዘሮ ብዙ ወርቅ በህይወት መትረፋቸው ደስታቸውን ይገልጻሉ። በአካባቢ በተቀሰቀሰው ግጭት ምክንያት መንገድ ሲዘጋ ቤተሰብ ቤት መጥቶ ይጠየቀን ቀለማን ያመጣልን ተቸግረን ነበር ሲሉ የገጠማቸውን ተጨማሪ ችግር ያብራራሉ። በኦሮሚያ ብሔራዊ ዞን ውስጥ የሚገኘው አንድ የመጀመሪያ ደረጃ ሆስፒታል የሚሰሩ የእናትና ህጻናት ጤና ባለሙያ በአምቡላንስ እጦት በደህንነት ስጋት ምክንያት አማራጭ በማጣት እናቶች ጌታቸው እየወለዱ ነው ይላሉ። እንኳን በምሽት በቀን በመምጣት ምን አለ ተብሎ ታስቦበት ተጣርቶ ካልሆነ እንዲህ በፈለጉት ሰዓት ወደ ጤና ተቋም የሚሄድበት ሁኔታ የለም የሚሉት ባለሙያው፣ በዚህም የእናቶችና ህጻናት ህይወት እያለፈ ነው ብለዋል። ከጥቂት ወራት በፊት ከሆስፒታሉ በቅርብ ርቀት የሚገኘው መንታ ልጆች ያረገዙ ነፍሰ ጡር ናት ስጋት ስላደረባቸው ቤታቸው ውስጥ እንደወለዱ የሚያነሱ ባለሙያው ቤተሰቦቹ ሞቱብኝ ደንፈሰሳት ብለው ብለው ያለ ታካሚ ሆስፒታል እንደመጡ ያስታውሳሉ። ቢቢሲ የተመለከተው ለክልሉ ምክር ቤት የቀረበው የ2017 በጀት ግማሽ ዓመቱ አፈጻጸም ሪፖርት ባለፉት ስድስት ወራት 148 እናቶች ከወሊድ ጋር በተያዘ ህይወት ማለፉን አመላክተዋል። በመድኃኒት እጥረት እንደ ሱካር በሽታ፣ ደም ግፊት፣ የሚጥል በሽታ ወይም ማውድቅ ያለባቸው ሰዎች ግን ውስጥ መግባት የሚያነሱት አንድ የጤና ባለሙያ የመድኃኒት መቋረጥ በህመሙና በጤና ላይ በህይወት ላይ የሚያስከትለውን ጉዳት በመጥቀስ ችግሩን ስፋት ይገልጹታል። ግጭት በጤናው ዘርፍ ከፍተኛ ተጽዕኖ ማድረሱን የሚያነሱት የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ በክልሉ በተወሳሰበ የህብረተሰብ ጤና ችግር ውስጥ እንደሚገኙ ይናገራሉ። በሽታን ለመከላከልና ለመቆጣጠር ግብአቶችን ወደ ህብረተሰቡ ለማድረስ እና ለማከፋፈል የጤና ባለሙያዎች በነጻነት ተንቀሳቅሰው ለመስራት ችግሮች አሉ ይላሉ። እንደ ኮሬላ ወባ ያሉ ወረርሽኞች የተቀሰቀሱ ሲሆን ግጭቱ ወረርሾቹን ለመቆጣጠር ፈታኝ ፈተና መውደቁን ጠቁመዋል። ወረርሽኞች በአጭር ጊዜ ለመቆጣጠር በጣም ችግር አለ። ጊዜ ይወስዳል፣ ይራዘማል። ከተራዘሙ ደግሞ ሰው ይሞታል። በፍጥነት ታክሞ ቶሎ እንዳይድን ይሆናል ይላሉ። በ2017 ዓ ም ስድስት ወራት 13 ሚሊዮን ህዝብ በወባ የተገኘባቸው ሲሆኑ ሰባ ሰው በበሽታው ምክንያት ህይወታቸው አልፏል። ግጭቱ በዚህ የሚቀጥል ከሆነ መጪው ጊዜ የሚያስፈራቸው ባለሙያዎች ወደ ኋላ እየተመለስ ነው ብለዋል እንደሚያምኑ ሲናገሩ፣ አቶ በላይ ግን ይህንም ለማለት ሳይንሳዊ ጥናት ያስፈልጋል ይላሉ። ግጭት ባደረሰው የደህንነት ስጋት ምክንያት በርካታ የእርዳታ ድርጅቶች ስራም አቋርጠዋል፣ ከሀገርም ወጥተዋል። በክልሉ በሁለት ዞኖች ህጻናትን ጨምሮ 200 ሺህ የሚሆኑ ሰዎች አሳሳቢ ሁኔታ ላይ የጣለ ከፍተኛ ምግብ እጥረት የተከሰተ ሲሆን አልሚ ምግቦች ጨምሮ በቂ የሰብአዊ እርዳታ አቅርቦት ተደራሽ ተደራሽነት እንዳልሆነ ባለሙያዎች ይናገራሉ። ሁሉም ማህበረሰብ ነው የታሰረው ብለዋል። በክልሉ ታውጆ ከነበሩ አስቸኳይ ጊዜዋ በተያዘ አዲስ አበባ ሻርባን ጨምሮ ከፍተኛ ቁጥር ያላቸው ሰዎች በማንነታቸው ተለይተው በዘፈቀደ የመታሰራቸውን የመብት ተሟጋጆች አስታውቀዋል። ዋጁ ከተነሳ በኋላ ደግሞም በአማራ ክልል በተደራጀ መልኩ ከመስከረም 192017 ጀምሮ 6000 በላይ ሰዎች ለፋኖ ድጋፍ ታደርጋላችሁ በሚል በወራት በዋናነት በአራት ማቆያ ጣቢያ ታስረዋል። ከነዚህም ታሳሪ መካከል የወሎ ዩኒቨርሲቲ የባዮሎጂ ትምህርት ክፍል ኃላፊ የሆኑት ዶክተር አያሌው ታለማ አንዱ ናቸው። እርሳቸውና ሌሎች 13 የዩኒቨርሲቲ መምህራን በሌሊት ቤታቸው በጸጥታ ኃይሎች በተከበበ በኋላ በኮምቦልቻ ወጣ ብሎ የሚገኘው ጮሬሳ በተባለ ወታደራዊ ካምፕ ለአምስት ወራት ያለ ህግ መታሰራቸው ቢቢሲ ተናግረዋል። አንድ አዳራሽ 100 የሚሆኑ ሰዎች የሚይዝበት ካምፕ ከታዳጊው ጀምሮ እስከ ሽማግሌ ከእናቶች ጀምሮ እስከ አካል ጉዳተኛ ድረስ በአንድ ሺህ በላይ ሰዎች ታስረዋል። እስረኞቹ አርሶ አደር፣ ነጋዴዎች፣ ሐኪም፣ መምህራን፣ ካህናትና ዳኞች፣ የባንክ ሰራተኞች እንዲሁም የመንግስት አመራሮችና ፖሊሶች መሆናቸው የሚናገሩት ዶክተር አያሌው ሁሉም ማህበረሰብ ነው የታሰረው ይላሉ። እስረኞቹ ለአንድ ወር ያህል ምርመራ ከተደረገባቸው በኋላ የፋኖ ተዋጊ፣ የሎጂስቲክ አቅራቢ፣ መረጃ ሰጪና አክቲቪስት ተብለው በአራት ተብሎ የተለይተው እሳቸውን ጨምሮ 200 የሚሆኑ ሰው ብቻ ጥቅምት 21 ቀን 2017 ዓ.ም ደሴ ፍርድ ቤት መቅረባቸውን ይገልጻሉ። ያችለት በህይወት ያዘንኩበት ቀናት ናት የሚሉት ዶክተር አያሌው መንገድ ዘግተው ሰው አግቶ ብር መቀበል፣ ትምህርት ቤትና ጤና ጣቢያ ማቃጠል፣ ማህበረሰቡ ልጆች እንዳያስተምር መከልከል፣ ድርጊቶችን በመፈጸም ህገ መንግስቱ በኃይል የመናድ ወንጀል ላይ ተሳትፏል በሚል ክስ በጥቅል ቀረበብን ይላሉ። የዩኒቨርሲቲ መምህሩን በሐዘን ሲገልጹ የጥቅል ክሱ በግል እንዲያቀርቡ የተጠየቁት ፖሊሱ ዶክተር አያሌው ከጸረ ሰላም ኃይሎች ጋር ግንኙነት በማድረግ አባላትን ይመለምላሉ ብሎ የከሰሰው ቢሆንም ማስረጃ ጦት ፍርድ ቤት በዋስ እንዲለቅ ፈቅዶላቸዋል። ነገር ግን የዋስና መብታቸውንና የፍርድ ቤት ትዕዛዝ በመጣስ እርሳቸውን ጨምሮ እስረኞችን ከደሴ ማረሚያ ቤት በር ላይ ተወስደው ድጋሜ ስለመታሰራቸው ይናገራሉ። እስረኞች በእስር ላይ ባሉ የባንክ ሂሳባቸው እንዳይንቀሳቀስ በመዝጋት ድርጅቶቻቸውን በማሸግ ደመወዝ በማቋረጥ ቤተሰቦቻቸው ለችግር መጋለጣቸው የሞት ፍርድ ይሉታል። የጤና ባለሙያ የሆኑት የወይዘሮ ገንዘብ ገንዘቤ ተገኝ ባልተቤት በግል ክሊኒካቸው ፋኖን ያክማሉ ተብሎ ለወራት ሲታሰሩ አራት ልጆቻቸው ያለው ቤተሰቦቻቸው እንደተመሰቃቀለ ለቢቢሲ ተናግረዋል። እስሩን ተከትሎ ክሊኒካቸው መታሸጉና የባንክ ሂሳባቸው ደግሞ እንዳይንቀሳቀስ መታገዱን ገልጸዋል። በዚህም የክሊኒኩ ስድስት ሰራተኞች ያሰናበተ ሲሆን ከፍተኛ ስቃይ ደርሶብናል ይላሉ። ለልጄ የከፈትኩት አካውንት ውስጥ ትንሽ ብር ነበር፣ በዚያ ተንቀሳቀሱ፣ ይችም አለቀች የሚሉ ወይዘሮ ገንዘቤ ቤተሰቦቻቸውን ለማስተዳደር ከሰዎች ለመበደር መገደዳቸውን ይገልጻሉ። የ64 ዓመት እርሜ ያላቸው ባልተቤታቸው ከእስር ቤት የሳምባ ምች ወይም ኒሞኒያ የታመ የነበረ ሲሆን ብቻዬን በየቦታው ስንከራተት ትልቅ ጉዳት ደርሶብኛል የሚሉት ወይዘሮ ገንዘቤ ክሊኒካቸው ሲታሸግ የላቦራቶሪ ኬሚካሎችና መድኃኒቶች የመጠቀሚያ ጊዜያቸው አልፎ ኪሳራ እንደደረሰባቸው ተናግረዋል። የወይዘሮ ገንዘቤ ባልተቤትና ዶክተር አያሌው ጨምሮ እስረኞች ያለ ፍርድ ቤት ከወራት እስር በኋላ የታድሶ ስልጠና እንዲወሰዱ ተደርጎ በሶስተኛ ዙር ተለቀዋል። ይሁን እንጂ እስካሁን ያልተለቀቁና አድራሻቸው ያልታወቁ እስረኞች እንዳሉ አንድ የሰብአዊ መብት ባለሙያ ተናግረዋል። የመጨረሻ የሌለው የአማራ ክልል 13 ዞኖች ዞኖችና በርካታ የከተማ አስተዳደሮች ያሉት ክልል ሲሆን በክልሉ ህዝብ ከሰላሳ ሁለት ሚሊዮን በላይ እንደሆን ይታመናል። በክልሉ ለሁለት ዓመታት የዘለቀው ግጭ ምክንያት በርካታ አካባቢዎች የህዝብ የዕለት ዕለትና ማህበራዊ እንቅስቃሴ ተገደቡ አሊያም ተፋላሚ ወገኖች በጎ ፍቃድ የተመሰረተ ነው። ሌሊት ወደ ቤተ ክርስቲያን መሄድ እንደማይችሉ የሚነገሩት አንድ ቤተ ክርስቲያን አገልጋይ የነገ ቀዳሾች ዛሬ ቤተ ክርስቲያን ገብተው እናድራለን ይላሉ። ግጭቱ ለስርዓት አልበኝነት በር ከፍቷል የሚሉት አንድ የመብት ተሟጋጅ ይህም እስርና ማዋከብን ጨምሮ ግድያ፣ ለገንዘብ ሲባል የሚፈጸሙ እገታዎችና ዘረፋዎች አስፋፍቷል ብለዋል። በክልሉ ግጭት ለመሸሽ ግጭትን ከወለዳቸው ወንጀሎች ለማብለጥ ነዋሪዎች ቤት ንብረታቸውን ጥለው እየተሰደዱ እንደሆነ ይናገራሉ። ቤት እየተዘጋ በርካታ ሰው ሄዷል፣ ሲሉ አንድ የመራዊ ከተማ ነዋሪ ስደት ይገልጻሉ። ስደት ሀብታሞች ወደ ከተማ ድሃ ወደ ገጠር ነው። አዲስ አበባና ባህር ዳር ለስደተኞች ዋና ከተማ መዳረሻ ናቸው። ይሁን እንጂ ቤተሰብ ይዞ ስራ ፈትቶ እንደ አዲስ አበባ ባሉ ከተሞች መኖር ፈተና ስለመሆኑ ነዋሪዎች ይገልጻሉ። የፖለቲካ ተንታኝ የሆኑ ዶክተር የሺ ጥላ ወንድም ነህ የአገር መንግስት አወቃቀር የስልጣን የሀብት ክፍፍልና የውክልና ጉዳይና ወደ ዲሞክራሲ የሚደረግ የሽግግር ሂደት የፈጠረው ተግዳሮት ነው ግጭት ያስነሳው ይላሉ። የቀድሞ የውጭ ጉዳይ ሚኒስ ሚኒስትር የጠቅላይ ሚኒስትር ብሔራዊ ደህንነት አማካሪ የነበሩ ዶክተር ገዱ አንዳርጋቸው የፖለቲካ ጥያቄ በወታደር ኃይል ለመፍታት የተደረገ እንቅስቃሴ የክልሉን ቀውስ ፈጥሯል ብለው ያምናሉ። በተለያዩ አካባቢዎች አማራ ተኮር ጥቃቶችን ልባት እንዲሰጣቸው ጥያቄያቸው በርትተው ምላሽ ሳይሰጣቸው የትግራይ ጦርነት መፈንዳቱን የሚናገሩት አቶ ገዱ ይህን ጦርነት በክልሉ ሲዛመት ጠባሳና ተጨማሪ ቅራኔ መፍጠሩ ይናገራሉ። በትግራይ ጦርነት ውስጥ ብቅ ያለው የፋኖ እንቅስቃሴ ምንም እንኳ አስቀድሞ በመንግስት ቢወደስም የሰላም ሰላም ስምነት ተከትሎ ግን በስጋት መታየት መጀመሩን ያነሳሉ። ስምነቱን ተከትሎ የፋኖ ታጣቂዎች ኢመደበኛ ኃይል በሚል የጸጥታ ኃይሎች ጋር ግጭት ውስጥ የገቡ ሲሆን ትጥቅ ማስፈታት የተባለው እርምጃ ግን ለትጥቅ ግጭቱ መነሻ ዋነኛ ምክንያት ነው ብለዋል። የተለያዩ የክልሉ ነዋሪዎችና ክፍሎች ውስጥ የተደራጁ ፋኖ ታጣቂዎች የአማራ ሕዝብን የህሉና አደጋ ለመከላከል ነፍጥ ማንሳታቸውን የሚናገሩ ሲሆን መንግስት በአንጻሩ ጽንፈኛና ሽፍታ በሚል ህግ የማስከበር እርምጃ እየወሰደ መሆኑን ይገልጻሉ። እንጂ በአሁኑ ወቅት በክልሉ በሁለት ኃይሎች መካከል ሲሆን የመንግስት ኃይሎች ዋና ዋና ከተሞችን ሲቆጣጠሩ፣ ፋኖ ኃይሎች ደግሞ በአመዛኙ አንዳንድ አነስተኛ ከተሞችና የገጠር ቀበሌዎች ውስጥ ይንቀሳቀሳሉ። በክልሉ ያለው የደህንነት ስጋት የነዋሪው አልፎ አልፎም የአካባቢ አመራሮች ከመንግስት ኃይሎች ጋር በካምፕ እንዲኖሩ፣ የስራ እንቅስቃሴዎችንም በእጅባ እንዲያከናውኑ አስገድዶቸዋል። የሚጨምር መሰረተ ልማት የለም የሚወድም ግን አለ። የሚገነባ ትምህርት ቤት የለም የሚወድም አለ። ክልሉን ለመመለስ አስቸጋሪ የሚሆን ደረጃ እየወደመ ነው የሚሉት የቀድሞ ዶክተር ሰመስተዳደር ዶክተር ገዱ አንዳርጋቸው ክልል ወደኋላ ኋላ 30 እና 40 ዓመት እየሄደ ነው ይላሉ። መውጫው መንገድ ምን ይሆን ይላሉ። አማራ ክልል ለቀውስ የዳረገው ግጭት መቼ እንደሚያበቃ አይታወቅም። የክልሉ ነዋሪዎች መውጫ መንገዱ ያጨለመባቸው ይመስላል። ተስፋቸው ደጋግመው የሚያነሱት ፈጣሪዎች እንጂ በተለይ በመንግስት ተስፋ ስለመቆረጣቸው ስለመቁረጣቸው አስረግጠ ይናገራሉ። እግዚአብሔር የሚመስለው ካልሆነ ሰው አይመስለውም ይላሉ አንዴ የላሊበላ ከተማ ነዋሪ። የፖለቲካ ሳይንስ መምህሩ የሆኑት ዶክተር የሺ ጥላ የክልሉ ቀውስ የሚፈጥረው ቁልፍ የሚሏቸው ችግሮች ምንጭ በንግግር እልባት ሲያገኝ ነው ብለው ያምናሉ። ችግር በኃይል አይፈታም የሚሉት ዶክተር የሺጥላ ሁለቱም ወገኖች የሚተማመኑ አደራዳሪዎች በመምረጥ እርስ በርሳቸው መተማመንና በመገንባት በድርድር የሚመጣ ማንኛቸውም ውጤት ለመቀበል ዝግጁ መሆኑን ድርድር ሰጥቶ መቀበል ነው ይላሉ። ይህን ማድረግ ከተቻለ በአካባቢ ብቻ ሳይሆን በሀገሪቱም ከጥፋት መታደግ ይቻላል ብለዋል። ቀውስን ቀውስ ይወልዳል ለሚሉት ዶክተር ገዱ አንዳርጋቸው በአማራ ክልል ቀውስ ወደ ሌሎች ክልሎች የሚዛመት እንደሆነ በማንሳት መውጫ መንገዱ ንግግር አሊያም የሰላም ስምነት ሳይሆን ስርዓት ለውጥ ይላሉ። አክለውም በድርድር ቢፈታ ደስታ አልችለውም ነበር የኔ በምርጫ ፖለቲካ መንገድ ቢፈታ ነው። ነገር ግን አሁን ያለው አገዛዝ ችግሮችን በፖለቲካዊ መንገድ የመፍታት ፍላጎት የለውም፣ ለድርድር ታማኝም አይደለም ብለዋል። መንግስት በተለያዩ አጋጣሚዎች በአማራ ክልል ያለው ችግር በሰላማዊ መንገድ ለመፍታት ፍላጎት እንዳለው በተደጋጋሚ የገለጸ ሲሆን፣ በታጣቂ ኃይሎችም በኩል ያለው ፍላጎት በግልጽ አይታወቅም። በዚህ ምክንያት እስካሁን ንግግር ለመጀመር የተጀመረ ነገር ስለመኖሩ በይፋ የሚታወቅ ነገር የለም።